አምባሳደርም ስለሆነ ይሄ አሁን በቁጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር፣ እንድሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ። አሁን እኔ ኃላፊ መሆን ሳያውቅ ወደ እኔ መጣ ደብዳቤ። እኔ ምንም የማውቀው ነገር የለኝም። ምንድን ነው ያልኩት፣ እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም። እንኳን ለአውትሳይደር ፖሊት ቢሮ አባላት ምን የሚባለው ሴንትራል ኮማንድ የሚባለው ከሰዋት አባላት መሀል ይሄንን የተወሰነ ሰው ብቻ እንዲያውቁ እነው ተወሰኑ የነበረው እና ወረቀት ይዤ ሊቀመንበሩ ሄድኩ። እንዴ ምን ነካችሁ እናንተ? ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ እያላችሁ ትወስኑት? ስለዚህ የሰውየው ከምክትል ሊቀመንበሯ ጋር አይ ዶንት ኖ ጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አለችው ወይ አላቅም እንደዛ ይባል። ኋላ የሰማሁት ነው። ሶ ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል። እኔ ፕሬዝዳንት ኮንኩ በኋላ መቼ ማለት ነው፣ ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያ ሰኔ 2014 ላይ 300 ሚሊዮን ወስዷል። ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል። ስለዚህ በቁጥጥር ስር ዋል የተባለ ሰውዬ ነሐሴ 14 ውጭ ሀገር ላይ ፈቅደውለታል። በምን ምክንያት ይሄን አንስተነዋል። በሁሉም ስብሰባ ባለበት ለምን ዋሸን እንቀጥላለን? ማንም አይደለም። ይሄንን ስናነስ አገሌን ለመውቀስ አይደለም። እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል፣ ተጣርቷል ተብሎ በቁጥጥር ስር ዋል የተባለ ሰው ነው። በቁጥጥር ስር ዋል የተባለ ሰው ግን ከሁለት ወር በኋላ ሌሎች አስረህ፣ ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ? አሁን ሁሉም ነገር ተፈቷል ብሎ ምክንያቱም ምን አረጉ ጸረሙስና ይሄንን አትሊስት ውጭ ስላለ ክስ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባይንችል ስል ይሄ ክራም ኔትወርክ፣ ፋይናንስ ኦዲተር የሚባሉ ሰዎችን እንትን ብሎ ሎቢ አርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበረው የሚል ፋይንዲንግ እንዲያመጡ እየጣሩ እያለ ነው የወጣሁትን ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉድሏል። ዶክመንት ይዤው ስለወጣሁ ትልይች ሁሉም ሰው አለው። አሁን ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው፣ ጸረ ሙስና አለው፣ ፖሊስ አለው። ይህን ፈጽሟል የተባለ ሰውዬ ሰኔ 14 ሰኔ 14 2014 ዶክመንቱን ተወያይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስር ሆኖ ነሐሴ 14 እሱ ወደ ሱዳን እንዲያተተረቅ ይህን እኔ አሁን ያኔ ባቅ ኖሮ ምን አረግ ነበር። ሌላ ጉዳይ ነው ግን ፕሬዚደንት ኮልኳና ዶክመንቱ ሳይ ደብረዘት ጠየቅነው፣ ለምን ይህን ይህን አረግ? አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስታለ። ይሄ ኔትወርክ ነው፣ የክራይም ኔትወርክ ነው ነው ከዲያስፖራ የተሰበሰበ ገንዘብ ደላ ላይ በላው። ብዙ ነው። እኔ ንገርሃለው። አሁን ኦዲት ተደርጓል ማለት ነው፣ ለውስጥ ውሸት ነው። ምክንያቱም ምን እናድርግ ተባብለን፣ እኔ ኦነስሊ ልንገር እስከ ቅርብ ጊዜ ድረስ የድርጅቱን ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት። ይነስም ይብዛም የሆነ የቅንነት ኢለመንት አለው ብያ ምን ስለነበረ ፕሮቴክት ለማድረግ ሞክር ነበር። እሱ ብዙ አላ እኔንም አላዋጣኝም። ግን አንድ አጋጣሚ አንዳንዴ ያሳዝናል በጣም ጸረ ድሮን፣ ድሮን በጣም ያስቸግር ስለነበረ ጸረ ድሮን ስለ መግዛት